ሻላስ ችል ብለኝ አውቀ ዋለው ስምሽን እናቴ ስቶለኝ አውቀዋለው ስምሽን እናቴ ስቶለኝ ማርያም ማርያም ብዬ ስምሽን ልጥራው አይ ደክመኝ እኔስ ብደጋግመው አሁንም ጠራዎች አሁንም ጠራሁሽ፣ አላስችልም ይለኝ። አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ገና በማህፀን፣ እናቴ የምጥ ቀን ደጋግሜ ጥርማው ሲጠሩ ስምሽን በሰከንዳት እድሜ የማውቃት ያቺን ቃል ልቤ ላይ ያለው ስም ማርያም ማርያም ይላል ልቤ ላይ ያለው ስም ማርያም ማርያም ይላል ማም ማርያም ማርያም ማርያም ብዬ ስምሽን ልጥራው፣ ከፋር ውስጣፉን ደክመኝ ምንስ ብደጋግመው፣ አሁንም ጠራሁሽ አላስችል ቢለኝ። አውቀዋለሁ ስምሽን እናቴ ስቶለኝ፣ አውቀዋለሁ ስምሽን እናቴ ስቶለኝ ሔዋን ምጧቀሎ ልጆቿን ታቀፈች በአማላጅነትሽ እናቴም ታመነች በተወለድኩበት በመጀመሪያው ቀን ስምሽን የሰማው ወጣው ከማይጸን ስምሽን የሰማወጣው ወጣው ከማ ማርያም ማርያም ማርያም ማርያም ማርያም ማርያም ማርያም ማርያም ማርያም፣ ብዬ ስምሽን ልጥራው፣ አይደክመኝም። እኔስ ብደጋግመው አሁንም ጠራው፣ እሺ አላስችል ቢለኝ፣ አውቀዋለው ስምሽን እናቴ ስቶለኝ አውቃለው ስምሽን እናቴ ስቶልገኝ ከቃል ኪዳን ስም ጋር አደግኩኝ አብሬ ምልጃሽ ሳይለየኝ አለው እስከ ዛሬ። የሕይወትን ፊደል ባንቺ ላይ ቆጠርኩኝ በልጅሽ አምኜ ዳግም ተወለድኩኝ። በልጅሽ አምኜ ዳግም ተወለድኩኝ። ማርያም፣ ማርያም፣ ማርያም፣ ማርያም ብዬ ስምሽን ልጥራው አይደክመኝም ምንስ ብደጋግመው፣ አሁንም ጠራዎሽ አላስችልብለኝ አውቀዋለሁ ስምሽን እናቴ ስትወልደኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ፣ የክፉ ቀን ስንቅ ያዘርኩሽ በልቤ፣ የህይወት የምግብ የእንጀራ መሶብ፣ እንደ ትላንትናው ዛሬም ተራሻለው። የመስቀል ስርክብን እንዴት እረሳለሁ? እምዬ ማርያምን እንዴት ረሳለሁ? ማርያም ማርያም ማርያም ማርያም ብዬ ስምሽን ልጥራው፣ አይ አይደክመኝም እኔስ ብደጋግመው። አሁንም ጠራዎሽ አላስችል ብለኝ፣ አውቀዋለሁ ስብሽን እናቴ ስቶለኝ፣ አውቀዋለሁ ስብሽን እናቴ ስቶለኝ። ቆማለሁ ደጇ አላፍርም በድል ግን ልጇ መሃሪ ነው ድንቅ መካራያ ስለናቱ ብሎ ሁሉንም ይምህራል በስሟ ይለመነ ማንጎሎበት ያውቃል። ተቆማለው ደጇ አላፍርም በድንግል ልጇ መሃሪነው ድንቅ ስለናቱ ብሎ ሁሉን የሚምራል በስሟ ይለመነ ማን ጎሎበት ያውቃል በእንተ ስሟ ለማርያም ብዬ ከደጆኜ ወላዴተ አምላክን በስሟ ለምኝ ይኸው ኖራለው፣ ምልጃዋ ደግፎኝ ከመሃሪው ልጇ በረከት በዝቶልኝ ማርያም ማርያም ነው ዝማሬ ድንግል ማርያም ናት መጽናኛዬ። ማርያም ማርያም ነው ዝማሬ ድንግል ማርያም ናት መጽናኛዬ። እቆማለው ደጇ አላፍርም በድንግል ልጇ። መሃሪነው ድንቅ መካራያል ስለ እናቶ ብሎ ሁሎን ሚምራል። በስሟ ይለመነ ማንጎሎበት ያውቃል። የእሳት ነበልባል በወዷ የታቀፈች በገብርኤል ብስራት ቃልን የወለደች እናትና ድንግል ሁለቱን የያዘች ወላዴተ አምላክ በእውነት ልዩነች። ማርያም ማርያም ነው ማርያም ማርያም ነው ዝማሬ ድንግል ማርያም ናት መጽናኛዬ። ማርያም ማርያም ነው ዝማሬ ዝማሬ ድንግል ማርያም ናት መጽናኛ ይቆማለው ደጇ እቆማለው ደጇ፣ አላፍርም በድንግል ልጇ። መሃሪ ነው ድንቅ መካራያል ስለ እናቱ ብሎ ሁሉንም ይምራ። በስማይ ይለመን ማንጎሎበት ያውቃል ባዘን የጎበጠው ጀርባዬ ጠንክሮ የቆምኩት በእርሷ ነው ተፈቶ ቋጥሮ ዛሬም ቆም አለው ለእጇ ለምስጋና፣ ሰሚ ነሽ ጸሎቴን እናቴናትና ማርያም፣ ማርያም ነው ዝማሬ። ድንግል ማርያም ናት መጽናኛዬ። የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችን አለች ከጎናቸው። ነይ ነይ እምዬ ማርያም፣ ነይ ነይ ቤዛዊት ዓለም፣ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም አባ ር ያቆስ አባታችን የመስቀሉ ነገር ሲገባው ልብ ያፈለቃለ መልካም ነገር ከመቤቲ ጋራ ሲነጋግር ከድንግል ማርያም ጋር ሲነጋገር። ነይ ነይ እምዬ ማርያም፣ ነይ ነይ ቤዛዌት ዓለም። ነይ ነይ እምዬ ማርያም፣ ነይ ነይ ቤዛዌት ዓለም። የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር ዘምሮላችሁ ማለት ላይ የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችን አለሽ ከጎናቸው። ለመናን ጸሎት፣ ልዩታን የዋሻው ሻማነሽ መብርሃን መዓዛ ሸሸደኝ ከጊሸን ትናፍቂኛለሽ፣ ምን ልሁን ትረብኝም አለሽ ምን ልሁን ነይ ነይ እምዬ ማርያም። ወንዶች ድምፃቸው አይሰማም። ነይ ነይ እምዬ ማርያም ነይ ነይ ቤዛዌ ታለም፣ ነይ ነይ እምዬ ማርያም ነይ ነይ ቤዛዌ ታለም ቤተልም ስዳ ይሻለው ቀራኔዮም ሴዳ ይሻልው ፍጹማት ልይም ከልጅሽ የአንቺስ ልዩ ነው ፍቅርሽ ልዩ ነው። ነይ ነይ እምዬ ማርያም ነይ ነይ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም። አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን ለወንድማችን ለዘማሪ።